ሰላም ጠና ስትልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከሀገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላቸዋለሁ። አብራችሁን ቆዩ። በቅድሚያም ርዕሶች ነው። የፋኖ ጀግንነት የዓለም ሚዲያዎችን አስደመመ። ፕሬዝዳንቱ የትም እንዳይንቀሳቀሱ ታገዱ። ብልጽግና የሻቢያ፣ የፋኖ፣ የሸኔንና የትግራይ ጦር አባላትን በቁጥጥር ስር አውያቸዋለሁ አለ። አሽከርካሪውን አንቀው ሊዘርፉ የነበሩት ወንጀለኞች በቁጥጥር ስር ዋሉ። ፕሬዚዳንቱ የኦሮሚያ ህዝብ ስልጣኑን ለማንም ፈጽሞ አይሰጥም አታስቡት ሲሉ ተናገሩ። በግዳጅ ለአብይ ድጋፍ የሚወጣው በኦሮሞ ክልል ብቻ ነው ተባለ። በሰርግ አግብቶ በአራተኛ ቀኑ ባለቤቱን ገደላት። ጅቡቲ ኢትዮጵያኖችን ውጡልኝ አለች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የፋኖ ዘመቻ አንድነት በዓለም የሚገኙ ሚዲያዎችን ጭምር ማስደመሙ ታወቀ በተለይም በከፍተኛ የጦር መሳሪያ እንደዚሁም የሰለጠነ ኃይል ያለውን የመንግስት ኃይል በመቋቋም እርምጃ በመውሰድ በአጭር ጊዜያት ውስጥ ከፍተኛ ቁጥር ያለውን ወታደራዊ ኃይል መደምሰሱንና በተለያዩ አካባቢዎች የሚደረጉት እንቅስቃሴ ለዓለም ጉድ ያሰኙ እንደሆነ ነው የተገለጠው በአለፉት አስር ቀናት ብቻ በአማራ ክልል የነበረው ውጊያ ከዚህ ቀደም ከነበረው 21 በመቶ መስፋቱን ነው መረጃዎቹ ያመለከቱት። አሲድ እንደገለጸው ከሆነ በዚህ ወደ ሰማንያ የሚጠጉ ውጊያዎች በፋኖ ኃይል ሰራዊቶች መካከል የተደረገ ቢሆንም ከፍተኛ ትግል በማድረግ ሁሉንም የጀግንነት ውሎ በማሳየት ፋኖቹ ማሸነፋቸው ነው እየተገለጸ የሚገኘው። በዚህም የተበሳጨ መንግስት ኃይል ከ252 በላይ ንጹሐን ዜጎችን በአጭር ጊዜያት ውስጥ በክፍ መግደሉም ነው የተገለጸው። ፋኖ ትግሉን አጠራክሮ በተለያዩ አካባቢዎች አሁንም የቀጠለ ሲሆን በተለይም የአንድነት የአማራ ፋኖ በአንድነት በጎንደር በርካታ ቀጠናዎችን በቁጥጥሮ ስር መዋሉ ነው የታወቀው። በሸዋ፣ በጎጃም፣ በወሎ እየተደረጉ ያሉትም ውጊያዎች እጅግ አበረታች መሆናቸው ነው የተገለጸው። ፋኖ በተለያየ ቦታዎች አዛቸውን ተጋድሎና ከተሞችን እየተቆጣጠረ ከህዝቡ ጎን መቆሙን እያሳየ እንደሚገኝ ታውቋል። በማዕከላዊ ጎንደር ዞን ጠገዴ ወረዳ በዋለው አውደውጊያም ውጊያም የአማራ ፋኖ አንድነት በጎንደር የዋዋ ጎቤ ክፍለ ጦር ጽጋሎን እና አዲስ አለም ከተሞችን መቆጣጠሩም ታውቋል። በተለይም በተደረጉት ትላልቅ ውጊያዎች ላይ ጠንክሮ የቀጠለ ሲሆን በወረዳው ዋና ዋና መቀመጫ ቅራቆ ጸገሎ፣ እና አዲስ አለም እልህ አስጨራሽ አውደ ውጊያ ሲደረግ የሰነበተ መሆኑን ነው የተገለጸው። በአዲስ አለምና ፀገሎ ሰፍሮ የነበረውን የአገዛዞን ጥምር ጦር አብዛኛው ሙትና ቁስለኛ ሲደረግ የጀግኖቹ የጎቤ አናብስቶች የተረፈውን የጠላት ሰራዊት ወደ ቅርቃር ከተማ መሸሹም ነው የተገለጸው። በአዲስ ዓለምና በፀገሎ ቁጥር በውል ያልታወቁ የአገዛዙ ጥምር ጦር ምርኮኛ ሲደረግ በርካታ የነፍስ ወከፍ መሳሪያዎች እና ክላሽንኮቭ እና የቡድን መሳሪያዎች እንዲሁም ተተኳሾች ምርኮ መሆናቸውም ተገልጧል። በአርበኛ ቻይና የተመራው የዋዋ ጎብ የክፍለ ጦር ዋክሽን ብርጌድ ገብረ ሻለቃ ጸጋሎ እና አዲስ ዓለም ከተሞቹን በመቆጣጠር ወደ ቅርቃር ከተማ እየገሰገሰ እንደሆነም ታውቋል። የጦሩ ጉራማይላ አርበኛ ቻይና የተመራው የጠገሬ ውጊያም አገዛዙ ክፉኛ እርምጃ የወሰደበት መሆኑ ነው የተገለጸው። የአርበኛ ቻይና ጦር ወደ ቅርቃር መገስገሱን ተከትሎ ያገዛዙ ከዳንሻና ሁመራ ተጨማሪ ጦር ሲያስጠጋ ማምሸቱን የመረጃ ምንጮቹ አመላክተዋል። በሚደረጉት ትልልቅ ተጋድሎች ላይ በተለይም በጎጃምም እጅግ ቁጥሩ የበረከተ ሰራዊትን በፋኑ እጅ መግባታቸው ነው የተገለጸው። እንደ ነብር እየተወረወሩ በተለያየ ቦታዎች ላይ ያደረጓቸው ውጊያዎች እጅግ የሚያስደንቁ እንደሆነም ነው የተገለጸው። ፋኖ ትግሉን አጠራክሮ ወደፊት መገስገሱ ያስጨነቀው የመንግስት ኃይል አሁንም ግራ መጋባት ሆኖ የታወቀው በተለይም የመከላከያ ጦር አዛዦች ጭምር ሳይቀሩ ይህ ጦርነት አድካሚ ነው፣ አሁን ወገና፣ በተለይ ወታደሮቻችን እያለቁ ነው፣ ከዚህ መውጣት አለብን የሚለው ጥያቄ አሁንም ጠንክሮ ቀጥለዋል። አዲስ አበባ በአዲስ አበባ ከተማ ከዘጠኝ በሎ መቶ በላይ ሻቢያ የፋኖ የሸኔና የትግራይ ጦር አባላት ተይዘዋል ሲል የጸጥታ ቢሮ ገለጸ። የሻቢያ ተልእኮ አስፈጻሚ ናቸው የተባሉትን 204 ሰዎች በቁጥጥር ስርም አውያለሁ ነው የሚለው መረጃው። ሌሎቹ የፋኖ፣ የሸኔ፣ የትግራይ ጦር አባላት ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር መዋላቸው ነው የገለጸው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ። ይህ ቢሮ ባለፉት ሁለት ወራት ብቻ ከ204 የሻቢያ መንግስት ተልእኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉን ነው የገለጸው ቢሮ ወደ ከተማ የገቡ የትግራይ ተዋጊ ኃይሎችን የፋኖና የሸኔ አባላትንም መያዙን አክሎ ገልጿል። በተለይም የሰላምና ጸጥታ አስተዳደር ቢሮ ይህንን ያስታወቀው በትላንትና ከሶስት ማዕከልና ወረዳ ከተውጣጡ የሰላምና የጸጥታ አባላቶች ጋር ባደረገው ውይይት እንደሆነም ለማወቅ ተችሏል። በከንቲፋ ጽፈት ቤቱ አዳራሽ የተካሄደው ስብሰባ በከተማ አስተዳደሩ የሰላምና ጸጥታ ዘርፍ የሶስተኛ ሮብ ዓመት ሪፖርት አፈጻጸም ላይ ነው። ይህንን የገለጸው በቁጥጥር ስር አውለናቸዋል በርካታዎቹን እያዝናቸው ነው ሲል ነው የገለጠው። ለመገናኛ ብዙሀን ዝግ ሆኖ የተካሄደው ውይይት የከተማው ወቅታዊ የሰላምና የጸጥታ ሁኔታን በተመለከተ የቢሮ ኃላፊው ሊዲያ ግርማ እና ሌሎችም አመራሮች ማብራሪያ ማቅረባቸውም ታውቋል። ምክትል ኃላፊው በወቅቱ በከተማ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም የአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፈኛ ኃይሎች እኩይ ተግባራቸውን ለማሳካት እንቅስቃሴ የሚያደርጉበት ከተማ ናት በማለትም ነው ይህ የተናገሩት። በሃይማኖቶች መካከል ያለውን ሁኔታ እንዲሁም በፖለቲካ ፓርቲዎች የተለያዩ ፍላጎት የተለያየ ስጋት ምንጭ የጠቀሷቸው ሌላኛው ጉዳዮች ናቸው ብለዋል። እነዚህ የስጋት ምንጮች ላይ በተጠንቀቁ መመስረት እንደሚያስፈልግም ነው የከተማ የተለያዩ መዋቅሮችን ለመጡት አመራሮች ያስገነዘቡት። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ያሏቸውን መለከተም ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት የከተማው የሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባ አጠቃላይ ባደረጉት ንግግር ነው የገለጹት። በብዙ ክፍለ ከተሞች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸው፣ የቡድኑ መረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ሲሉም ነው አክለው የገለጹት። ምክትል የቢሮ ኃላፊው ተስፋዬ ባቀረቡት ዝርዝር ውስጥም በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻቢያ መንግስት ስልኩ አስፈጻሚዎች ተብለው የተጠቀሱት ሁለት መቶ ሀያ ተጠርጣሪዎች መሆናቸው ነው የገለጹት። ሌሎች ከሁለት መቶ አንድ ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነፃነት ሰራዊት አባል ሲሆኑ በአንድ መቶ ስድስት ያህል ደግሞ የትግራይ ታጣቂ አባላቶች ናቸው ሲሉ ጠቁመዋል። ፈጣሪዎቹ ግለሰቦች በከተማ ውስጥ ምንም አይነት ድርጊት ሲፈጽሙ እንደነበረና ግን ኃላፊዎቹ በዝርዝር እየጠቀሱት ነገር የለም። የኤርትራ መንግስት ጨምሮ ሁሉም ኃይሎች በተለያዩ ስልት የመንግስት አገልግሎች ለማስተጓጎልና ፊትለፊት ፍለፊት መጋፈጥ ባይችሉ እንኳን የመንግስትን ከህዝብ የሚነጡ የተለያዩ አጀንዳዎች፣ እንዲሁም በጥያቄና ዝርፊያ ተሰማርተዋል ሲሉ ነው የከሰሱት። ምክትል ኃላፊው 887 ግለሰቦች ሲባል ቀንደኛ ቀንደኛውን ነው የያዝነው፣ አንዳንዶቹ በውጊያው ላይ የነበሩ ማንነታቸውን ቀይረው የመጡ ናቸው በማለት በቁጥጥር ስር ስለዋሉ ግለሰቦችም በሰፊው አብራርተዋል። ኃላፊው አያይዘው ከዚህ የምንወስደው ትምህርት አለ፣ አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል፣ 887 ግለሰቦች ማለት ድል ቢያገኙ ከዚህ ሁሉ ከተማ ምን ሊፈጠር እንደሚችል ማሰብ አያዳግትም በማለት ነው የስጋታቸውን የገለጹት የቢሮ ኃላፊው ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተ ይገኝበታል ነው ያሉት። ከሁሉም በላይ ሰነድ አልባ በሆኑ ኤርትራውያንና ከትግራይ ቀድሞ ተዋጊዎች ግማሾቹ በተቀናጀ መልፉ ዝርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ፣ ይህንን ጉዳይ በደንብ ማየት ያስፈልጋል ሲሉም ለተሰብሳቢዎቹ አክለው ገልጠውላቸዋል። ሹፌሩም በገመድ አንቀው ተሽከርካሪ ሊሰርቁ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ስለ ጉዳዩ ከከምቦልቻ ከተማ አስተዳደር ፖሊስ መምሪያ የቢሮ ክፍለ ከተማ ፖሊስ ጽፈት ቤት ኃላፊ ምክትል ኢንስፔክተር መሐመድ ይማም ሲያስረዱ መነሻውን ከአፋር ክልል አዋሽ አርባ ያደረጉ ግለሰቦች አንድ አሽከርካሪን መቀሌ ድረስ በኮንትራት ክፍያ ይዟቸው እንዲሄድ በመነጋገር ጉዞ ይጀምራሉ። ደቡብ ወሎ ቃሉ ላይ ሲደርሱ ነው ሌላ ችግር ለመፍጠር እየተነሳሱ ሲል ነው ፖሊስ የሚገልጸው እጅግ አሳዛኝ ተግባር ለመፈጸም ሲሉ በቁጥጥር ስር መዋላቸውን የገለጸው ፖሊስ በቅርብም ከፌዴራል ፖሊስ አባላት ጋር በመቀናጀት ተጠርጣሪዎቹን ወዲያውኑ በቁጥጥር ስር ሊውሉ መቻላቸውን ገልጧል። ኢንስፔክተር መሐመድ ጨምረው እንደገለጹ ተጠርጣሪዎቹ ከሀምሳ ሺህ ብር ክፍያ ተነጋግረው ጉዞ በመጀመር ሹፌሩን በገመድ አንቆ በመግደል ከባድ ወንጀል ለመፈጸም ሙከራ አድርገዋል ሲሉም ይከሳሉ። ቢሳካላቸው እሱን ገድለው ጫካ ውስጥ በመጣል መኪናውን ይዘው ለማምለጥ እንደነበረ ነው የገለጹት። አሁን ላይ የምርመራ ቡድኑ ተዋቅሮ በተጠርጣሪዎች ላይ አስፈላጊው ምርመራ እየተካሄደ መሆኑንም ኢንስፔክተሩ ለክልሉ ፖሊስ ኮሚሽን ከገለጹት መረጃዎች ለማወቅ ተችለዋል። ጅቡቲ የጅቡቲ ላይ ለሶስት ቀናት ስራ ባለመኖር ነዳጅ ወደ ኢትዮጵያ አልገባም፣ የነዳጅ ኢነርጂ ባለስልጣን ገለጠ። በአዲስ አበባ የነዳጅ ማደያዎች ከሰሞኑ እጅግ ረጃጅም የናፍጣ ሰልፎች እየተስተዋሉ ነው። የሚገኘው የሚሆንበት ከጅቡቲ ነዳጅ ባለመግባቱ እንደሆነ ተገልጿል። በርካቶቹ ናፍጣን ለመቅዳት ረጅም ሰዓት እየተሰለፉ የስራ ሰዓት እየባከነ እንዳለም ነው የተገለጠው። የነዳጅ ኤነርጂ ባለስልጣን እንደገለጸ ከሆነ ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ ተከስቷል ሲል ነው የገለጸው። የነዳጅ እጥረቱ በጅቡቲ የኢድ አልፈጥር በዓልን ተከትሎ ለሦስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ሲል ነው ያሳወቀው። የኦሮሚያ ህዝብ ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲል ሽመልስ አብዲሳ ተናገረ። ሽመልስ አብዲሳ እንደገለጸው የመንግስት ለውጥ አስመልክቶ በኦሮምኛ ባስተላለፈው መልእክት እንደገለጸው ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮ ህዝብ ያውቀዋል እንዳለው በብዙ ወጣቶች መስዋዕትነት የመጣ ድል ነው። ይህንን ድል ለማንም አሳልፈን የምንሰጥበት ነገር የለም ሲል ነው የገለጠው። ሽመልስ ለኦሮሞ ህዝብ ጠላት፣ ደንቃራ የሆኑት አካላት ለውጡን ወደኋላ ለመመለስ ይሰሩ ነበር በማለት ስማቸውን ያልጠቀሳቸው አካላቶችን እንደዚሁ ተናግረዋል። ዛሬም ከነዚህ አካላት ጋር ከኦሮሞ ህዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው። ሆኖም ሀሳባቸው ሊሳካላቸው አልቻለም ነው ያለው። የኦሮሞ ህዝብ ከዚህ መንግስት ጋር በጽናት የቆመው ችግሩ ሳይኖር ቀርቶ አይደለም ሲል አክሎ ተናግረዋል። የኦሮሞ ህዝብ እየፈጸመ ላላቸው ተጋድሎች ህዝቡ ከጎኑ መቆም አለበት። ይህንን አሳልፈን መስጠር በፍጹም የሚቻል አይደለም ሲል ነገለጸውም አሁንም ታጥቀው የህዝቡን ሰላም ወዲያውኑ የሚያውኩ ኃይሎች መሪዎቻቸውን ጠቅሶ እነዚህ ኃይሎች አጥፍቶ የህዝቡን ሰላም ማረጋገጥ አልተቻለም ብለዋል። ከነዚህ በኋላ በኦሮሞ ፖለቲካ መካከል ጣት መቀሰር እንደማይኖርና ልዩነቶችን በንግግር መፍታት ብቻ እንደሆነ ነው ሽመልስ አብዲሳ የተናገረው። ተገዶ ለአብይ አገዛዝ ድጋፍ የሚሰለፍ ህዝብ ያለው በኦሮሞ ብቻ ነው ሲል ታየ ደንደአም ይህንን አጋልጧል። በተለይም የመጋቢት አራት አከባበርን በተመለከተ ለምን በነጠላ ከበርካታ አካባቢዎች ተጨባጭ መረጃዎች ተሰባስቧል ነው የሚለውም። በከተሞቹ እስከ ስድስት ሰዓት ሱቅን የከፈተ የሚቀጣ መሆኑም ታውቋል። ለማንኛውም የዛሬ ሰባት ዓመት በሁሉም ኢትዮጵያኖች እጅግ እየተወደደው ለውጥ ሰባተኛ ዓመቱ በመላው ኦሮሚያ በግዴታ ሰልፍ ሲደገፍ ነው የዋለው ሲል መረጃውን አካፍሏል። ታዬ ደንደአ በተለይም ሰባተኛው በብዙ ክልሎች ሳይታወስ መቅረቱ ነው የገለጸው። ሰባተኛው የጨለማ ዘመን ሁሉም ዜጎች በጋራ የደገፉት ጉዳይ አድማሱ ጠቧል። ከሁሉም ምክንያቶች በአንዱ ወይም በድምር ሊሆን ይችላል። አንደኛው ከለውጥ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ በኦሮሚያ ውጪ አለመኖሩን ያሳያል። ኦሮሞ ማሳያው በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆኑ በላይ ለብልፅግና ቀልድ በግድ ሊሰለፍ ተገዷል ነው ያለው። ሁለተኛው ደግሞ ከመቼውም ጊዜ በበላይ በመከራ የተዘፈቀውና የሞተው ዘመዱን እንኳን ለመቅበር የተቸገረው የኦሮሞ ልዩ የስርዓቱ ተጠቃሚ ለማስመሰል እና ከወንድሞቹ ጋር የማቃቃር ድራማ መሆኑን ይገመታል። ፖለቲካ ቁማር መሆኑ በአደባባይ ከመነገሩና በተግባርም ከመፈጸሙ አንፃር ይህ ሚዛን ያነሳል። ምን ይመስላችኋል? ታየድ እንዳንደ ገለጸው ኦሮሚያ ህዝብን ዛሬ ከሌላው ማህበረሰብ ጋር ለማጋጨት የሚሰሩት የብልጽግና ሰዎች ውጤቱ የማይሳካ እንደሆነ ሊያውቁት ይገባል ሲልም ገልጠዋል። ሚስቱን ባገባ በአራተኛ ቀን ገደላት። የዕድሜ ልክ እስራት ፍርድም ተፈርዶበታል። በባለቤቱ የትዳር አጋር ድል ባለሰርግ ባለ ሰርግ ደግሶ አግብቶ ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰቦች በእድሜ ልክ እስራት እንዲቀጣ ውሳኔ ተላልፎበታል። የግድያ ወንጀሉ በጥቅምት ወር በውቅሮ ከተማ ነው የተፈጸመው። ሟች ሙሽሪት ሊዲያ አለም በተለይም እሁድ ተድራ ነው ሐሙስ ባለቤቷ ሙሽራውን በጭካኔ የገደላት እጅግ አሳዛኝ ነው ተብሏል። ድርጊቱ ሟች ሙሽሪት በተለይም ወንጀለኛ ገዳውን ፈጽሞ ወዲያውኑ ለፖሊሶች መስጠቱ ነው የታወቀው። ለመቅሌ እንደተገለጸው ከሆነ ጉዳዩን ሲከታተል የቆየው የምስራቅ ዞን ማዕከላዊ ፍርድ ቤት መጋቢት አምስት ሁለት ሺ አስራ ሰባት ከስድስት ወር በኋላ በዋለው ችሎት የመጨረሻ ውሳኔውንም አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛ ከሟቿ ጋር በተፈጠረው አለመግባባት በመነሳት ነው ጉሮሮዋን አንቆ በመግደል ከሞቷ በፊት ሁለት አይኖቿን ጉልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ሲል የገለጠው ግለሰቡ በወንጀለኛ መቅጫ ህግ ቁጥር አምስት ሰላሳ ዘጠኝ አንድ ሀ መሰረት በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል ሲል ነው ለቲካፌ

አዲስ አበባ ከተማ አስተዳደር የባንኮች ምሽት ስራ መመሪያ ውዝግብ ማስነሳቱ ታወቀ። የአዲስ አበባ ከተማ አስተዳደር በባንኮች ምሽት እንዲሰሩ ያወጣውን መመሪያ እስካሁን ድረስ ተቀባይነት እንዳላገኘ መረጃዎቹ አመላክተዋል። በከተማው ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ፊርማ የወጣው ደብዳቤ ባለፈው ሳምንት ሁሉም የከተማ ንግድ ቤቶች እስከ ምሽቱ ሶስት ከሰላሳ ክፍት መሆን እንዳለባቸው ይገልጻል። ከተጠቀሰው ሰዓት በፊት የዘጋ የንግድ ቤትም አስር ሺ ብር መቀጫ እንደሚጣልበት ነው በደብዳቤው ያስረዳው። ይሁን እንጂ እስካሁን ድረስ የንግ ግን ብሔራዊ ለማድረግ ያለመቻሉ ነው እየተገለጸ ያለው አልተቻለም። ባንኮችን ማስገደድ ተገቢም አይደለም ተብሏል። በተለይም የብሔራዊ ባንኩ ኃላፊዎች እስካሁን ድረስ በዚህ ጉዳይ ላይ ምንም ውሳኔ አላቀረቡም። የባንኩ ባለሙያዎች እንደሚሉት ከሆነ ብሔራዊ ባንክ እንደዚህ አይነት ትዕዛዝ ለመስጠት የሚያስችል ስልጣን የለውም። አንድ ባለሙያ እንደገለጹትም እንደዚህ አይነት ውሳኔ የሚመራው በገበያ ፍላጎት እንጂ በባለስልጣን ትዕዛዝ አይደለም ሲሉ የመንግስትን ትዕዛዝ አጣጥለውታል። ብሔራዊ ባንክ የባንኮቹን እንቅስቃሴ ይቆጣጠራል እንጂ የስራ ሰዓትም አራዝምም በባለሙያው አክለው የዲጂታል ባንኪንግ ስርዓት እየተስፋፋ መምጣቱን ባንኮች እስከ ምሽቱ ድረስ የመስራት ልምድ እንዳላቸው ገልጠዋል። ስለዚህ መንግስት ባንኮች አሰራር ላይ ጣልቃ መገቡ ተገቢነት የሌለውም ነው ሲሉም አክለው ገልጸዋል። ፕሬዝዳንቱ ወዴትም እንዳይንቀሳቀሱ እግድ ተጣለባቸው። የሲዳማ ክልል ፕሬዝዳንት ናቸው። ከሀገር ሸሽተው እንዳይወጡ ለሀገሪቱ ኢሚግሬሽን ትዕዛዝ እየተሰጠባቸው በከፍተኛ ውስና ወንጀል ተጠርጥረው ነው በፌዴራል መንግስት ግምገማ ላይ ያሉት አቶ ደስታ ደልሞ ምርም ምርመራቸው ተጣርቶ ሲጠናቀ በክልሉ አዲስ የአመራር ሹምሽር ይካሄዳለም ነው የተባለው። እስከዛው ድረስ ግን ምንም አይነት እንቅስቃሴ እንዳያደርጉና ከከተማውም ወይም ከኢትዮጵያም እንዳይወጡ እግድ እየተጣለባቸው መሆኑ ነው የተገለጸው። ይህንን በተመለከተ በተለይም በሲዳማ ክልል የተፈጠሩትን ውዝግቦች፣ እንደዚሁም ደግሞ የሲዳማ ክልል በኦሮሚያ ልትጠቀልል መሆኗንና ፕሬዚዳንቱ ከፍተኛ ሙስና ውስጥ ስለመግባታቸው የሚያብረዳ የዘውዱ ሾው ሚዲያ በነገ ጉዳዩን የሚመለከት ባለሙያ ወይም የአካባቢው ነዋሪ ይዘው የሚቀርቡ መሆኑን ከወዲሁ እንገልጻለን። ጅቡቲ፣ የጅቡቲ መንግስት ኢትዮጵያኖችን ከአገሬ ውጡልኝ ስትል ትዕዛዝ አስተላለፈች። በትናንትናው ዕለት ነው የጅቡቲ መንግስት የመኖሪያ ፈቃድ የሌላቸውን ኢትዮጵያውያን ሀገራችንን በሰላሳ ቀናት ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉን የገለጹት ይህንንም መረጃ በተመለከተ በጅቡቲ የሚኖሩ ቤተሰቦች ናቸው በዝርዝር ያስረዱት። ከዚህ በፊትም በፑንትላንድ እንዲሁም በሶማሌ የሚኖሩ ፈቃድ የሌላቸው በርካታ ኢትዮጵያኖች ማስወጣቷ አይዘነጋም። በተደጋጋሚ ጊዜያቶች በተለያዩ አገሪቱ ግዛቶች አካባቢያችንን ወይም ሀገራችንን ለቃችሁ ውጡ ማብረቱ አሁንም እየጨመረ መምጣቱ ታውቋል። ሃንጋሪ ከዓለም አቀፉ የወንጀለኞች ፍርድ ቤት እንደምትወጣ አስጠነቀቀች። ከዚህ በኋላ በዚህ ሁኔታ አልቀጥልም ሲል ነው የሃንጋሪው ፕሬዚዳንት የገለጹት። የሃንጋሪው ጠቅላይ ሚኒስትር ቪክቶር አርባን ከእስራኤሎቻቸው ከእስራኤሏቻቸው ቢንያሚን ኔታንያሁ ጋር በጋራ በሰጡት መግለጫ ነው ከቅርብ ዓመታት ወዲህ ከህግ የበላይነት ላይ እየተበረ ሰረተ ያለው ገለልተኛነት ፍርድ ቤት ሳይሆን የፖለቲካ ፍርድ ቤት ሆኗል። ይህንን ደግሞ በእስራኤልና በወሰኑ ውሳኔ በግልጽ ማየት ተችሏል ሲሉ ነው የገለጹት። ዓለም አቀፉ የወንጀለኞች ፍርድ ቤት የእስር ማዘዣ ያወጣባቸው ሁኔታ ነው ውሳኔውን ችላ በማለት አውሮፓን በመጎብኘት ላይ መሆናቸውም ይታወቃል። ሃንጋሪ ሲደርሱ ወታደራዊ የክብር አቀባበልም ተደርጎላቸዋል። አሜሪካ የአሜሪካ መንግስት በተለይም በህገወጥ መንገድ ያሉ ቤተሰቦቻቸው ወደ ጓደኞቻቸው ካሉ ወደ ቤታቸው እንዲመጡ ለመንገድ ጊዜው አሁን ነው ሲሉ አምባሳደር ኤርቫን ማሲንጋ ተናገሩ። አምባሳደሩ እንደገለጹት ከሆነ በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸው ወይም ጓደኞቻቸው ካሏቸው ወደ ቤት እንዲመጡ ለመንገድ ጊዜው አሁን ነው ሲሉ ነው በኢትዮጵያ የአሜሪካን አምባሳደር ማሲንጋ አሳስበዋል። በተለይም አምባሳደሩ እንደገለጹት ከሆነ ባወጡት መግለጫ የአሜሪካን አስተማማኝ ጠንካራና ብልጽግና ለማድረግ ፕሬዝዳንት ትራምፕ የአሜሪካን ኢሚግሬሽን ህጎች መከበሮች እንዳለባቸው አረጋግጠዋል ሲሉ ነው የተናገሩት። ስለሆነም በህገወጥ መንገድ ወደ አሜሪካ ለመግባት መሞከር፣ ቪዛ ለማግኘት መዋሸት፣ ያለ ህግ ፈቃድ መስራት፣ ወይም የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣ እንደሚያስከትልም ነው የገለጹት። ቅጣቱ ከእስር ከሀገር መባረር፣ እንዲሁም ወደፊት አሜሪካ ቪዛ እንዳያገኙ ቋሚ እገዳ መጣል እንደሚያካትትም ነው የተናገሩት። የአሜሪካ መንግስት ዜጎች በህገወጥ መንገድ ወደ ሀገር ውስጥ እንዲገቡ በሚረዱ እርምጃ እየወሰደ መሆኑን የገለጹት አምባሳደሩ እርምጃው ህገወጥ ስደት እንዲቀጥል የሚፈቅዱ ህገወጥ ሰዎች አዘዋዋሪዎችንና የውጭ መንግስታት ባለስልጣናትን ጭምር እንደሚያካትት ነው የገለጹት። አክለውም በህገወጥ መንገድ መግባት የአሜሪካን ህጎች መጣስ ብቻ ሳይሆን ደህንነት አደጋ ላይ ይጥላል ያሉ ሲሆን፣ በህገወጥ መንገድ የአሜሪካ ውስጥ የሚገኙ ዜጎች መንግስት ከመያዛቸው በፊት አሁኑ ወደ ሀገራቸው እንዲመለሱም አሳስቧል። ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስላሉ። በማስከተል ከእናንተ ክብራንት ተመልካች አድማጮቻችን ጋር በምናደርጋቸው የቀጥታ ውይይት ላይ እስከምንገናኝ ሰላም ጤና ስጥልኝ እያልኩ ምሰናበታችሁ፣ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩት ጤና ስጥልኝ።